በጣም ዛሬ ደግሞ በአንድ ደረሰ ጉዳይ ላይ እንወያያለን። እርሱም ከተለያዩ ሰዎች ጋር ግንኙነት መፍጠር ሲሆን ተስማሚ ወይም ተላማጅ መሆን የሚለውን እንደ ርዕስ እናነሳለን። የተወሰኑ ሀሳቦችን ለማንሳት ልሞክር። ተግባቦትን መንገድ እንደ ሰውየው ባህሪ የማስተካከያ ስራ መስራት ማለት ነው። ቤታህንም እና ከእነሱ የምትጠብቀውን ነገር በእነሱ ልክ የሚመጥን መንገድ መዘርጋት ማመቻቸት ማለት ነው። ተለዋዋጭ መሆን ለተለያዩ ምልከታዎች ክፍት መሆንን ያስፈልጋል ወይም ደግሞ ይፈልጋል። ግትር መሆንና በአንድ አቅጣጫ ብቻ ይሁን ግንኙነት የሚለውን ሀሳብ ማሻሻል ወይም መተው ያስፈልጋል። ይህንን ትልቅ ችሎታ እንዴት አድርገን እናሳድገው ልንል እንችላለን። የሚከተሉትን ነጥቦች ለማየት ንሞክር። መጀመሪያው ግለሰባዊ ችሎታዎችን ማዳበር ይሆናል። ለምሳሌ ንቁ አድማጭ መሆን ሌሎች ሲናገሩ በትኩረት መከታተል ብሎ ማዳመጥ፣ በቃላትም ሆነ በምልክት መግለጽ ለአመለካከታቸው ልባዊ ፍላጎት እንዳለ በግልጽ ማሳየት አስፈላጊ ነው። ብዙ ሰዎች ወሬያቸውን የሚያዳምጥላቸው ሰዎች ይናፍቃሉ። በተለይ በአሁኑ ጊዜ ጆሮ ከመስጠት ይልቅ ቀድሞ ለመናገር የሚፈልግ ሰው በበዛበት ወቅት የሚፈልግ ሰው በበዛበት ወቅት ማዳመጥ ሌሎች ደስታን የመፍጠር እድሉ ራሱ ከፍ ያደርጋል። ስለዚህ ንቁ አድማጭ መሆን ከሌሎች ጋራ ተግባቦት ለማድረግ አንዱ ችሎታ ወይም ደግሞ ምቹ የሆነ ስነዜዴ ነው ማለት ነው። ሌላኛው የሰውን ችግር እንደ ራስ የማየት አቅምን ማሳደግ ኢምፓቲ፣ ይሄ ሌላኛው ነው። የሌሎችን ስሜት፣ መነሳሳት፣ ልምድ ለመረዳት መጣር አስፈላጊ ነው። ስሜታቸው ስሜት ላይሆን ይችላል። አንተን የሚያበሳጭ ነገር እነሱ ሊደሰቱበት ይችላሉ። ስለዚህ ለምን እንደኔ አልሆኑም የሚል ነገር ውስጥ መግባት የለብ የነሱን ችግር እንደራስ ማየት አስፈላጊ ነው። ሌላው መከባበር እንዲኖር መስራት፣ የሀሳቦች እና የስራ መሰረቶች ብዝሃነት እንዳለ ቅድሚያ መገንዘብ፣ ከዛ ሰዎች ሲያወሩ ጣልጣል አለማድረግ፣ የሀሳብ ልዩነት ሲኖር ብስጭት ውስጥ አለመግባት፣ የአመለካከት የባህል፣ የማንነት ልዩነት እንዳለ መቀበል እነዚህን አምነህ ለሌሎች ሰዎች ክብር መስጠት ክብርን መቀበል ወይም ክብርን ለመቀበል ችሎታን ማሳደግ አስፈላጊ ነው ማለት ነው። ስለዚህ መከባበር እንዲኖር መስራት በሰዎች መካከል ያለን ግንኙነት ምቹ ለማድረግ አስፈላጊው መንገድ ነው ማለት ነው። ሌላ የምታስተላልፈውን መልእክት ግልጽ ማድረግ። የምትናገረው ንግግር የምታስተላልፈውን መልእክት ግልጽ፣ አጭር፣ የማሰለች እንዲሆን መጣር አስፈላጊ ነው። ተለዋዋጭነትን መቀበል ለለውጥ ራስን ማዘጋጀት ነገሮችም ሰዎችም እንደሚቀያየሩ ማስታወስ ግዴታ ነው። ዛሬ ያስቀመጥከው ውድ ዕቃ ነገ ዛሬ ሆኖ ሲመጣ ተራ ድንጋይ ሆኖ ብቁጭ ሊል ይችላል። ላቴ ነው ብለ የምታስበው ሰው አይነ እያየ አዳኝ ሊሆን ይችላል። ለክፉ ቀን ይጠቅመኛል ብለ ያስቀምጥከው ሀብት በአንድ ቀን ሌሊት ወደ አመድነት ሊለወጥ ይችላል። ስለዚህ ቀናት፣ ወራት እንዲሁም አመታት በተቀያየሩ ቁጥር ለአንተ ጠቃሚ ወይም ተቃራኒው ለአንተ ጠቃሚ ወይም ተቃራኒውን ለውጥ ይዞ መምጣቱ አይቀርም። እናም ለውጥ እንደሚኖር ሁል ጊዜ ዝግጁ መሆን አስፈላጊ ነው። አዎንታ የሆነ መቆየት መቻል አለመስማማቶች ቢፈጠሩ ፈተናዎች ቢጨምሩ አዎንታ አመለካከትን እንዲያስግ መቀጠል፣ ሌሎች ለአንተ ያላቸው ጥሩ ምልከታ ላይ የራሱን አስተዋጽኦ ያደርጋል። ብዙ አሉታዊ ስሜቶችና አመለካከቶች በፈተናዎችና ባለመስማማቶች ምክንያት የሚመጡ ከሆነ ሰዎች ለአንተ ያላቸው ግምት ሊያወርድባቸው ከሚችሉ ተጽዕኖች ውስጥ አንደኛው ምክንያት ነው። ግጭትና አለመስማማቶች አንድ ነገር በተለያየ ከመገንዘብ የሚመጣ እንጂ ግለሰቦች ሆን ተብሎ ለማጥቃት ብዙውን ጊዜ የሚከወኑ ድርጊቶች አይደሉም። ስለዚህ ጠቦች ወይንም አለመስማማቶች ሲኖሩ እኔ ሊያጠቁኝ ሆን ብሎ የሚያደርጉት ድርጊት ነው ብሎ አለማመን መልካም ነው። ቀጥለ ደግሞ አለመስማማቱ ችግሩ ወይም ግምቱ እንዳለህ ካወቅ መፈለግ ያለብህ ለተከሰተው ነገር መፍትሄዎች መፈለግ ነው። ወደፊት ለመራመድ ትኩረት እንድሰጥም ያደርገዋል። ከተለያዩ ሰዎች ጋር ግንኙነት ስታደርግ ምቹ ለመሆን መጣር ማለት በስራ ቦታም ሆነ በንግድ ስራ ወይም በግል ሕይወት ውስጥ ሁሉም ሰው ልዩ የሆነ አስተዳደግ ባህሪና የመግባቢያ መንገድ አለው ብሎ መገንዘብ ከማን ጋር ግንኙነት እንደምታደርግ በመወሰን ያንተን አካሄድ ማስተካከል። አንዳንድ ሰዎች ቀጥተኛ ግንኙነት ይመርጣሉ፣ ሌሎቹ ደግሞ የበለጠ ረጋ ያለ ማበረታቻ ያስፈልጋቸዋል። አንዳንዶቹ ለመረጃና እውነታዎች ጥሩ ምላሽ ይሰጣሉ፣ ሌሎቹ ደግሞ ለስሜታዊ ግንዛቤ ያደላሉ። በሌላ ቋንቋ ይህንን ተረድቶ ራስን ማስተካከል ማለት ነው። እራሳችንን ስናስተካክል ጠንካራ ግንኙነት እንገነባለን፣ ሌሎችን አለመረዳት እንዲሁም ግጭትን እንቀንሳለን። ሌሎችን አለመረዳት እንቀንሳለን፣ ግጭትን እንቀንሳለን። ትብብርንና መተማመንን እንጨምራለን። ሌሎችን በበለጠ ውጤታማ በሆነ መንገድ ተጽዕኖ ለማስተዳደር እና ለማነሳሳት እንጠቀምበታለን። ከላይ ካነሳናቸው ናቸው ሐሳብ ጋር የሚገናኙ ምሳሌዎችን እናንሳ የተወሰኑ ኃላፊዎች ጠለቅ ያለ ሪፖርት ሲፈልጉ ሌሎቹ ደግሞ እጥር ምጥን ጠቅለል ያሰ ከኃላፊዎች ጋር ብናያይዘው የተወሰኑ ኃላፊዎች ጠለቅ ያለ ሪፖርት ሲፈልጉ ሌሎቹ ደግሞ እጥር ምጥን ጠቅለል ያለ ሐሳብ ይፈልጋሉ። ከስራ ባልደረቦች ጋር ብናያይዘው የተወሰኑት በጋራ ፈታ ዘና ማለት ሲያስደስታቸው፣ ሌሎቹ ደግሞ ነጠል ብለው ስራቸውን ይከውናሉ። ምርጫቸውን ማክበር አስፈላጊ ነው። ከደንበኛ ጋር ስናያይዘው በመረዳት በመገንዘብ አቅማቸው ልክ የድምፅ ቃናችንን ወይም ቶናችንን ለማስተካከል መጣር አስፈላጊ ነው። አንዳንዶች ቴክኒካዊ ዝርዝሮችንና ገለጻዎችን ሲፈልጉ፣ ሌሎቹ ደግሞ ውጤትን ብቻ መሰረት ሊያደርጉ ይችላሉ። ከወላጅ ጋራ እናገናኘው። ከአንድ በላይ ልጆች ቢኖራችሁ ሁሉንም ልጆች በአንድ አይነት መንገድ መያዝ እጅጉን ከባድ እንደሆነ መገንዘብ ይቻላል። እያንዳንዱን ልጅ ለማነሳሳት የተለያየ አይነት ኃይሎችን መጠቀም ተገቢ ነው። የተወሰኑት በትንሽ ቁጣ ይመለሳሉ፣ ሌሎች ደግሞ በከፍተኛ ጭቅጭቅ ወይንም ግርፋት ወደ መንገዱ ሊገቡ ይችላሉ። ሌሎች ደግሞ የተወሰነ ስጦታ በመስጠት የሚፈለገውን ማድረግ እንዲችሉ ይሆናል። ከሌሎች ጋር ግንኙነት ስናደርግ የሚከተሉትን ጥያቄዎች ለራሳችን ጠይቀን መልስ መያዝ ተገቢ ነው። ከማን ጋር እያወራህ እንደሆነ ሳታውቅ ለሁሉም አንድ አይነት ቀረቤታ ነው የምትቀርበው? ለዚህ መልስ መስጠት አስፈላጊ ነው። ምን እየተካሄደ እንዳለ ሳትረዳ ሳታውቅ ለሁሉም ሁኖቶች በአንድ አይነት አቀራረብ ነው የምትቀርበው? ለዚህም መልስ መስጠት ያስፈልጋል። ነገሮችን በቀላሉ ለማመድ ተለማመዳለህ? ለዚህ መልስ መስጠት አስፈላጊ ነው። አካሄድህን በየጊዜው ትለውጣለህ? ለዚህም ሌላ መልስ የሚፈልግ ጥያቄ ነው። በተግባቦት ደረጃ ከፍተኛ ስኬት ያስመዘገበ ሰው በአቅራቢያ ያለ ካለስ፣ ከሰዎች ጋር የሚተገብር ውጤታማ ማድረጊቶች ወተኞቹ ናቸው። እነዚህን ለይቶ ለመተግበር መጣር ወይ ለመማር መጠር አስፈላጊ ነው እላለሁ። ላይክ፣ ሰብስክራይብ ሁሉ ብታደርጉ ደስ ይለኛል። አመሰግናለሁ።